አባባና ካሌብ ከዳንኤልና ከቲና ጋር የሚያደርጉት ድብብቆች ከዚህ በኋላ ይብቃን ያሉ ይመስላሉ። ቲናና ዳንኤልን ከቤታቸው አባረው ሰላማዊ እፎ እያለ ሕይወትን መኖር ይፈልጋሉ። ሆኖም ዛሬ ላይ ቲና በቃሽን ዓይንሽን እንኳን ማየት አልፈልግም፣ ቤታችን ለቀሽ ውጭ በማለት ካሌብ እንድትወጣለት ጠይቋታል። ቲና በበኩሏ አራት መቶ ሺ ብር መደራደሪያና የራት ግብዣም አቅርባለች። ካሌብ በሀሳቧ እየተስማማ ቢሆንም አባትየው ግን የራት ግብዣው የሆነ ከጀርባ የተጠነሰሰበት ነገር አለ በማለት ተጠራጥሯል። ትሁትም እንደዚሁ ይህ የራት ነገር ሌላ መዘዝ እንዳያመጣብን እኔ ቲናና ላምናትን በማለት ለካሌብ ነግረዋለች። ነገር ግን በስከ መጨረሻዎቹ መርዝ በማዘጋጀትም በጥብጣ ችርስ ብለዋለች። ካሌብ ይህንን መርዝ ይጠጣው ይሆን? አብረን የምንከታተል ይሆናል። ዳንኤል ዛሬ ላይ ሁሉም ፍንትው ብሎ ተገልጾለታል። ማለትም አባትና ልጅ ድራማ እየተጫወቱበት እንደሆነና በዳንኤልና በቲና መካከል ምንም አይነት የስጋ ዝምድና እንደሌላቸው እንዲሁም ከአሌብ ላይ እየማገጡበት እንደሆነ ዛሬ ላይ ይህ እውነት ዳንኤልን ደርሶበታል። ታዲያ ትሁትን ለምን አልነገርሽኝም? እንዲህ በህይወቴ ላይ ድራማ ሲሰራ ለምን ዝም ብለሽ ታያለሽ? በማለት እሷን ወቅሷታል። በእርግጥም ዳንኤል የራሱን ጥፋት በጥፋት ለመሸፋፈን የሄደበት ሙከራ ነበረ። ነገር ግን ትሁት የዋዛ አይደለችምና እንድትጠነቀቅ ያላደረግኩት ነገር የለም አንተ ግን አልሰማም ብለህ እዚህ ቤት ሙጭ ጫልክ ብለዋለች። ካሌብም ዳንኤልን በጣም እየተሰላቸው ስለመጣ እዚ ቤት እስከ መቼ ድረስ ሶፋ ስታለፋ ትውላለ እንደ ወንድ ልጅ ወደ ውጭ ወጥተህ ተፍ ተፍ በል በማለትም ካሌብ ነግሮታል። በእርግጥም ይህ የመጀመሪያው አይደለም። ቤቱን ለቀውላቸው እንዲወጡና ከዚህ በኋላ ዳንኤልን ማየት እንደማይፈልግ ካሌብ ራሱ ነግሮታል። ሆኖም ይህ እኮ የአባት ቤት እንጂ አንተ አይደለም፣ አንተም ቢሆን ጥገኛ እስከወንክ ድረስ እኔን በሙሉ ልብህ ልታናግረኝ አትችልም በማለት ሌላ ፍጥጫ ውስጥ ገብቷል። በእርግጥም ዳንኤል ዛሬ ላይ እያሳየ ያለው ባህሪ ከካሌብ ጋር እልሄ የተጋባም ይመስላል። ማለትም ኤደንን ካሆነውን ወሰዳት በሚል ስሜትም ከዛ ቤት መጨረሻውን ማየት ይፈልጋል። ነገር ግን አንድ የሚያመጣው ለውጥ ስላላገኘ ቲናን ከዚህ በኋላ ይህን ቤት ለቀን መውጣት ይኖርብናል፣ ነገር ግን እኔናንቺ ስንወጣ ደግሞ ገንዘብ ያስፈልገናል በማለትም ለቲና ነግሯታል። ቲናም እኔ ምንም አይነት ገንዘብ ሳሌ ዛልወጣም እጠይቀዋለሁ በማለት እዛ ቤት ፍጥጥ ብላ መኖር ከጀመረች ሰንበት በት ብላለች። ካሌብ ግን ዓይኗን እንኳን ማየት ስለማይፈልግ ለምን አትውጭልኝም ግን እስካሁን አለሽ እንዴ በማለት እንደተለመደው ያመነጫጭቃት ገብቷል። በእርግጥ ተንበርክ ካም ይቅርታ ጠይቀዋለች። ካሌብ ግን ህግና ስራ አታውቂያለሽ እንዴ ስለምን ይቅርታ ነው የምታወሪው? በማለትም ይቅርታዋን ነቅፏታል። እንዲህ ከካሌብ ምላሽ ያጣችው ቲና አሁንም አባባን በእርግጥ በድያለሁኝ፣ አውቃለሁ በጣም ብዙ ነገር ሰርቻለሁ፣ ነገር ግን እኔና ካሌብን ከማፋታት ይልቅ ስታርቀን በማለትም አባባን ጠይቃቸዋለች። አባባም እንግዲህ በእናንተ ህይወት እኔ ምንም የሚያገባኝ ነገር የለም ለይቅርታ ራሱ ካሌብ ነው ዝግጁ መሆን ያለበት እኔ ምን ላደርግ እችላለሁኝ። ዞሮ ዞሮ ግን በፍቅር አብራችሁ ብትኖሩ ደስ ይለኛል በማለትም እንደዛው እንደተለመደው ሽማግሌው የልባቸውን በልባቸው ይዘው፣ ለቲና ግን የሚነግሯት እጅግ በተቃራኒው ነበረ። ቲና ግን ጥረቷና እቅዷ በፍጹም ሊሳካላት አልቻለም። እንደውም ለካሌብ በገንዘብ ልትደራደረው ፈልጋ አራት መቶ ሺ ብርና የእራት ግብዣ ካቀረብክልኝ ምናልባትም ቤቱን ለቅቄ ይወጣልሃለሁ በማለት የነገረችው ቢሆንም ካሌብ ስለ ገንዘቡ አታስቢ፣ አሁኑኑ ሁኑ እልክልሻለሁ ቤቱን ለቀሽ እንድትወጭልኝ ግን እፈልጋለሁ በማለት እንግዲህ ቲናን ከዛ ቤት ማየት እንደማይፈልግ እጅግ በጣም እንደተማረሩባትና ሰላማዊ ህይወታቸውን መምራት ስለሚፈልጉም አራት መቶ ሺ ብር ሲልክላት በደቂቃ ነበረ። ይሄውልሽ አራት መቶ ሺህ ብር አሁኑኑ አስገብቼልሻለሁ ከዚህ በኋላ ግን አይንሽን ላይ አልፈልግም በማለትም ነግሯታል። ታዲያ አሁን የቀራት ነገር ቢኖርም ከዚህ ቤት በጣም ብዙ ትውስታዎች እንዳሉና እንዲሁም በቀላሉ መውጣት እንደማትፈልግ ራት ግብዣ ማድረግ እንደምትፈልግም ለካሌብ ነግረዋለች። ካሌብ በሰዓቱ እሺ ያላት ቢሆንም ይህንን ሀሳብ በመያዝ ወደ አባቱ አምርቷል። አባቱ መጽሐፍትን እያነበበ ነው ና የካሌብን አመጣጥ ሲመለከት ከቲና አንዳች ነገር እንዳለም አስበዋል። ሆኖም በቆጣ ነበረ ካሌብን የተቀበሉት። ቲናን እቅድም አንድ ባንድ ላባቱ ነግሮታል። አራት መቶ ሺ ብር እንደፈለገች ና የራት ግብዣ ማድረግ እንደምታስብም ይገልጹለታል። ይህንን የሰሙት አባትም ስለ አራት መቶ ሺ ብሩ ችግር የለውም ብሩስ ሲላክላታል፣ የራት ግብዣው ግን የሆነ ነገር አለው፣ እሷን አምነን ወደ ራት ቦታ እንሄድም በማለት አባባ በጣም ይጠራጠሯታልና አንዳች ተንኮል እንዳሰበችም ስለገባቸው በፍጹም ይህ ነገር ሊሆን አይችልም በማለት ለልጃቸው መልሰዋል። ዳንኤልም ኤደን ስልክ ከዘጋችሁ ሰንበት በትብላለች እና በተደጋጋሚ ስልክ ቢሞክርላት በፍጹም ልታነሳለት አልፈለገችም። ዳንኤልን ጭንቀት የተመለከቱት አባትና ልጅም ምን ሆነ ነው በደህና አይደለም እንዴ እያሉም ጠይቀውት ነበረ። ዳንኤል ሰሞኑን ኤደን ስልክ እንደዘጋችበትና ልታወራው ፈቃደኛ እንዳልሆነችም ገልጾላቸዋል ለምን አንተን አላወራችም እኛን እኮ እያናገረችን ነው በማለት አባትና ልጅ በአንድ ቃል ነበር የመለሱለት ይህንን የሰማው ዳንኤል ይህማ የሆነ ነገር አለ በቃ አለቀልኝ በሚል ስሜት ልብሱን ጥሎ መሄድ ብቻ ነው የቀረው ሆኖም በሱ ስልክ በተደጋጋሚ ሞክሮ አልነሳለት ሲል አንዳንዴም ትሁትን ይጠይቃታል ትሁት እባክሽን ስልክ ደውይልኝ እኔን እያነሳችልኝ አይደለም፣ በማለት ትሁትን ጠይቋታል። ትሁትም ደውዬ ምን ብዬ ላናግራት እችላለሁኝ? ስለዚህ በአንተ ጉዳይ ኃላፊነት መውሰድ ስለማልፈልግ በማይመለከተኝ ነገር አልገባም በማለት መስመሩን ዘግታበታለች። ሆኖም ዳንኤል አሁን ምንም ማድረግ የማይችልበት ደረጃ ደርሶ ለከፍተኛ ድባቴ ተዳርጓል። ቲና ጋር ጭቅጭቅ ገብተዋል። ቲናም ራሱ የዳንኤል ፍላጎት በደንብ እየተገለጠላት መጥቷል። ለገንዘብ እንደ ቀረባት እና እሷን እንደማይፈልጋት ስለምታውቅ ከካሌብ የወሰደችውን አራት መቶ ሺ ብር ሙሉ በሙሉ ደብቀዋል። ካሌብ እና አባባም አሁን በዳንኤል ላይ የሚሰሩት ድራማ ሙሉ በሙሉ ዳንኤል ከተገለጠለት በኋላ ምናልባትም አሁን እየከፈልኩ ያለሁት ስለ ፍቅር ነው። የሆነ ስህተት ብሰራም ለፍቅር ብዬ ነው በማለትም ለማስተባበር ሞክሯል አባባም ለፍቅር ቢሆን ሌላ ስህተት መስራት አልነበረብም። ለማንኛውም ልጅ ወጣትነትን በጊዜ ተጠቀምበት፣ በማለት አሁን ዳንኤል እየሄደበት ያለውን የተሳሳተ መስመር እንዲያስተካክልም ጠቆም ለማድረግ ሞክረዋል። ዳንኤልም እያንዳንዱ የሰራውን ስህተት እያሰበም መደነባበር ጀምሯል። ካሌብም ከእንግዲህ በኋላ ራስህን ቻል፣ ከእህት ጋር እስከ መቼ ድረስ ተደርበህ ወይስ እሷን ተከተለያየ ዞር ክትዘልቀዋለህ በማለትም በሚነግረው ሰዓት ዳንኤል አሁንም መንቀዝቀዙን ቀጥሎበታል። አባባና ካሌብ ድራማ እንደሰሩባት ያወቀችው ቲናም አንድ ነገር ሳላደርጋቸው ከዚች ቤት ፈቀቅ አልላትም በማለት ዝታና ፎክራ እንደነበረ ከዚህ በፊት የምናስታውሰው ነገር ነው። ታዲያ ዛሬ ላይም የራት ግብዣው ሳይሳካላት ቢቀር ቤት ውስጥ በመጠጥ በመጨመርም ካሌብ ችርስ እያለችው ትገኛለች። ካሌብ ይህንን ተቀብሎ ይጠጣል። እስ የቲና ተንኮል ገብቶት ይህንን የተመረዘ መጠጥ ራሷ እንድትጠጣው ያደርጋት ይሆን? ይህንን በሚቀጥለው ክፍል አብረን የምንከታተለው ይሆናል። ነገር ግን የእኔ ግምት የሚሆነው ዞሮ ዞሮ የቲናን ተንኮል ጠንቅቆ ያውቃልና ይህንን የተመረዘ መጠጥ በፍጹም ሊጠጣላት አይችልም። ምናልባትም ራሷ እንድትጠጣው ያስገድዳታል። የመርዙ ተጠቂ ራሷ ቲና ትሆናለች ማለት ነው። በሚቀጥለው ክፍል ቲናን በምን እናገኛታለን? ዳኒና የኤደን ጉዳይ እንኳን እያበቃለት ይመስላል። ከዚህ በኋላ ኤደን የዳንኤልን ፊት ለማየት ፈቃደኛ የምትሆንም አይመስልም። ለማንኛውም የዛሬው ፕሮግራም ይህንን ይመስል ነበር። በቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።